አዲስ አበባ ተግባራዊ ባደረገችው የኮሪደር ልማት ስራ የከተማዋን ገጽታ ከማሳደግና አሰልቺውን የትራፊክ ፍሰትን ከማቃለል ባሻገር ከዚህ ቀደም ያልነበሩ የታክሲ መጫኛና ማውረጃ ተርሚናሎችን እውን አድርጋለች። ኤኤምኤን ያነጋግራቸው መነሻቸውን 22 አድርገው ወደ ተለያዩ የከተማው አቅጣጫ መስመር የሚሰሩ አሽከርካሪዎች ከዚህ ቀደም አመቺ ስፍራ ባለመኖሩ በስራቸው ላይ ምን ያህል ጫና ይፈጥር እንደነበረ የኋሊት እንደዚያ ያስታውሳሉ። በፍልሰቱ ለመኪና ነበር የሚያሳደ ደረበን ቆም ነበረ እንከሳለን መንገዱ ለሁለት መኪና ነው የሚያሳልፈው። ከሁለት መኪና ማለፍ በላይ አይችልም። መንገድ ላይ አንደኛ ጠባብ ስለነበረች ይህም እንትኗ ሰው እየተጋፋ ኪስ ሲገባ ያለው ብዙ ነገር ያለው በቃ በጣም የሚያስጠላ ነገር ነበር እዛ ጋር መንገድ ላይ። አሁን ላይ በአካባቢው ተግባራዊ በተደረገው የኮሪደር ልማት ስራ ሁን የሆነው የታክሲ መጫኛና ማውረጃ ተርሚናል በንብረት ላይ ይደርስ የነበረ ጉዳትን ከመቀነስ ባሻገር ምቹ የስራ አካባቢን የፈጠረ መሆኑንና ለትራንስፖርት አገልግሎቱ መሳለጥ ሁነኛ ሚና እየተጫወተ ነው ብለዋል። አሁን ግን እንደ ልባችን ገብተን እንደ ልባችን ጭነን እንወጣለን። ምንም ያስቸግረን ነገር የለም። ተርሚናልም ሰፊ ነው። በጣም ተስማምቶናል። ቦታውም የተመቻቸ ነው። በተራችን ቆመን ነው ምንጭ ነው። ባሶችም ከኋላ ይቆማሉ። እኛም እዚህ ጋር ታክሲዎች ምናም በጣም በኃይለኛው መንገዱን እንዘጋጋው ነበር፣ እዚህ ጋር ማለት ነው። አሁን ግን ይሄ ተርሚናል ተፈቶ መንገድ መዘጋጋት የሚባለው ነገር የለም። ችግሮቹን በሰፊው በሚባል ደረጃ ላይ ነው ተቀርፎ ያሉት ማለት ነው። እሱም ብቻ ሳይሆን እያንዳንዱ ሌባ የነበረ ውዛ ጋ እዚህ ውስጥ ሲገባ ሌቦች ጠፍተዋል። ከዛ በመቀጠል ግን ተራ አስከባሪን በመመልከትም በራሱ ዝም ብሎ ማንም ከሜዳ ተነስቶ ነበረ እኛ ተራ ሲጠይቀን የነበረው። አሁን ላይ ያለው ግን ስርዓቱንና ህጉን በጠበቀ ሁኔታ እኛንም ለአላግባብ ወጪ ሳንዳረግ ብዙ ነገሮችን መንግስት በዚህ ጉዳይ ላይ ፈቶልናል ማለት ነው። ለእኛ ብዙ ፋይዳ አለው ማለት በፊት እዛ ስንጭር ብዙ ከኋላ ብዙ ነገሮች ነበሩ፣ ባሶችም ነበሩ፣ ታክሲዎችም ነበሩ፣ መንገዱም ጠባብ ስለነበረ በጣም ክራውድ ነበረ። አሁን በዚህ ሰዓት በጣም ለእኛም ለተሳፋሪውም ለመኪኖችም ጥንቃቄ እዛ ጋ ስንጭር ከኋላ መቶ መኪና የተገጨበት የተገጨበት ኬስ ስለነበረ አሁን አሪፍ ነው ብዬ ነው ማስበው እንደገና ፓርክ አድርገ የፈለከው ቦታ ብትሄድ ምሳ ብትሄድ ወይ ደግሞ የሆነ ቦታ ደርሰህ ብትመጣም ያው አመቺ ነው ቦታው። የትራንስፖርት አገልግሎትን ለማግኘት የተለያየ እንግልት ይገጥማቸው እንደነበረ የሚናገሩት ተሳፋሪዎች በበኩላቸው አሁን ግን አሽከርካሪውም ሆነ ተሳፋሪው ህግና ስርዓትን አክብሮ እንዲገለገል ምቹ ሁኔታን ፈጥሯል ብሏል። አስፓልት ጠርዝ ይዘን ነበር የምንሳፈረው ከታክሲ ጋር እየተጋፋን፣ ከሃይገር ጋር እየተጋፋን፣ ከባስ ጋር እየተጋፋ በጣም ግፍ ነበረ። አሁን ግን እንዳየው በጣም አሪፍ ሆኖ ተሰርቶ ስምሪቶች ራሱ በስነ ስርዓት ሰልፋ ሲዛ እያሳፈሩ ያን ችግር ቀርፈውታል ማለት ይችላሉ መቶ። ስለዚህ ሀይገሩም ባሱም ቅልቅል ነበር፣ እና ስለዚህ ሰው ምርጫ አልነበረውም። በቃ ግፌ አለ፣ አዛውንቶች አሉ፣ የሚረጋገጡበት ጊዜ አለ። ግን አሁን ሁሉም በየቦታው ታፔላዎች ሁሉ ተለጡ። ስለዚህ አየር ጤና፣ ጀሞ ባሶች እና ሁሉም አሁን ሜክሲኮ እዚህ፣ ስለዚህ ታውቃለህ ማለት ነው። በዛ ያሰለፋል አንገሮች ለብቻ ናቸው። ታክሲ እንግዲህ ጭኖ በዚሁ ነው ብለው የሚወጣው እና አሁን በጣም አሪፍ ነው። መዲናዋ በሁለት ዙር ባከናወናቸው የኮሪደር ልማት ስራ መዳረሻዎች በሺዎች የሚቆጠሩ የመጫኛና ማውረጃ ተርሚናሎች ተገንብተው አገልግሎት እየሰጡ ይገኛሉ።